ዛሬ የምንጓዘው ወደ ሱሉልታ ነው። ሱሉልታ 1080 ቄብ ዶሮዎችን እንግዲህ የሶስት ወር ዶሮዎችን ይዘን እንጓዛለን። ታዲያ ለየት የት የሚያደረገው በቪዲዮ እንደምትመለከቱት ዛሬ በኮሎኒ ኬጅ ወይም ደግሞ በኤች ታይፕ በሀገር ውስጡ ኬጅ ነው የመጣ ነው ማለት ነው። ይሄ ፓርቲሽን ያለው ኬጅ አይደለም። ለየት የሚያደረገው ምንድን ነው? ውስጡ ላይ ልቅ ነው እና ጥቅምና ጉዳቱን እንመለከታለን ምናልባት እንደነዚህ አይነት ኬጆችን ማሰራት የምትፈልጉ ካላችሁ አሻሽላችሁ ማሰራት እንዳለባችሁም ምን አይነት ጉዳዮች እንደምታሻሽሉ እንመለከታለን እንግዲህ ኬጅ ብዙ ጊዜ ሰዎች ይፈሩታል ብዙ አይደፍሩትም ከምን አንጻር ነው ከዋጋው አንጻር እንግዲህ አንድ ዶሮ ላይ ምን ያክል ተጨማሪ ወጪ እንደሚያደርግባትም በዚህ ቪዲዮ ውስጥ ነግራችኋለሁኝ። ከዚህ በተጨማሪ ታዲያ እንደምትመለከቱት በእያንዳንዱ ደረጃ ላይ ሰላሳ ሰላሳ ዶሮ ነው ያስገባ ነው። እና ኬጁ የተሰራው በእንደዚህ አይነት ስታንዳርድ ነው። ስለዚህ ሰላሳ ዶሮ ተጽዕኖ ምንድን ነው እንደዚህ ዶሮችን መሀል ላይ መልቀቅ የተለያዩ የወጪ ዝርዝሮችን አስመለክታችኋለሁኝ። ከዚህ በተጨማሪ ደግሞ የተወሰነ ለምትሰሩም የሚሆን ለመስራትም የሚያመቻችሁ አንድ ደግሞ ሳምፕል ሰርች ያሳያችኋለኝ። ስድስት ዶሮና ሰባት ዶሮ የሚይዝ ታዲያ ይህ ሰባት ዶሮና ስድስት ዶሮ የሚይዘውም በብዙ ነገር እናወዳድራለን። አንደኛ በሞት መጠን፣ በእንቁላል ምርት፣ ከዚህ በተጨማሪ በአመጋገብ እንዲሁም ደግሞ የሚሰበር የእንቁላል መጠን በስድስት ዶሮና በሰባት ዶሮ ስናደርግ ምን ያክል ልዩነት አለው። የአንድ ዶሮ ልዩነት በዚህ በኬጅ ላይ ምን ያክል ልዩነት እንደሚያመጣ በስፋት እንመለከታለን። ከዚህ በተጨማሪ እንግዲህ እዚህ ጋር ከምንመለከታቸው ነገሮች ውስጥ ጉዳቶቹንም ጠቅሼ እነግራችኋለሁ። ጉዳቶቹን እጠቅሳለሁ። ኬጅ ጥቅም እንዳለ ሁሉ የራሱ የሆነ ጉዳት አለው። በስፋት እንመለከታለን። ስራዎቻችንን በእንደዚሁ መልኩ አስጎበኛችኋለኝ። የምንሰራቸው ስራዎች እንደምትመለከቱት በተለያየ ቪዲዮ ላይ እየተመለከታችሁ ነው ያላችሁት። ከመኖ አመጋገብ ጋር ተያይዞ ምን አይነት ሰፊ ጥቅም አለው የሚለውንም እነግራችኋለሁ። በእርግጥ ይሄ ኬጅስ እውነት ይመከራል ወይ አሁን ላይ ካለው ሁኔታ አንጻር ጥሩ ነው እንደ ጥሩ ይወሰዳል ወይ የሚለውን አሳያችኋለሁኝ ስራችን የጀመረው በነገራችን ላይ ከሌሊቱ ስምንት ሰዓት ጀምሮ ነው ስራችን የጀመረው ከሌሊቱ ስምንት ሰዓት ጀምሮ ነው እንግዲህ መጫን የጀመርንበት ሰዓት ነው በጊዜ ለመግባት ያ ማለት አዲስ አበባ እንግዲህ ያለነው ዱከም ነው ሰዓት ስለሚይዘን በጊዜ ለመግባት እንግዲህ ስምንት ሰዓት ጀምረናል ስራዎቻችንን በደንብ ዶሮቻችንን በደንብ እያደረግን እየጫን ነው ዶሮቻችንን ታያችኋላችሁ ምን እንደሚመሳስሉ በነገራችን ላይ ሙሉ በሙሉ የሁለት ወር መኖ ነው የተካተተበት እዚህ ስራ ላይ ፉል ፓኬጅ ስለሆነ የሁለት ወር መኖ ነው። በየፌዝ ፊዲንግ ነው የተጠቀምነው። እንግዲህ ሁለት አይነት መኖዎችን ለቄቦቹ ብቻ ሁለት አይነት መኖዎችን ይዘን ሄደናል። እዚህ ጋር ሰዓት ተይዘን ነው በነገራችን ላይ በጊዜ ለመውጣት ብለን ግን ለትንሽ ደቂቃ ተይዘናል። እንግዲህ ጉዟችንን ጀምረናል። እኔ የአካባቢ ደስ የሚልኝ ቅዝቃዜ ነው በጣም ቅዝቃዜው በቃ ራሴን እንደ ዶሮ አድርጌ ስለማስብ ነው መሰለኝ። ቅዝቃዜው በጣም ይመቸኛል። ቦታው ላይ ደርሰናል። እንደምትመለከቱት እንግዲህ ኬጁ ይሄንን ይመስላል። አቀማመጡ ጥሩ በሚባል ለስራ መቺ በሆነ መንገድ አስቀምጠውታል። አንድ ካንድ ከሁለት ኬጆች በስተቀር ጠበብ ጠበብ ያሉ አሉ፣ ለመስራት የማያመቹ ትንሽ እነሱ ከቦታ ጠቃቀም ጋር ተያይዞ ትንሽ ይዞባቸዋል። ይሄን ካሬ ይሄን ካሬ እንግዲህ በጣም ጠበብ ያለ ካሬ ነው። እንግዲህ ይሄ ካሬ ከ50 እስከ 60 ካሬ የሚገመት አይነት ቤት ነው። በዚህ ካሬ ውስጥ እንግዲህ 1080 ዶሮዎችን ለማያስ ለመያዝ ችለዋል። ባለ አራት ደረጃ ነው እንደምትመለከቱት፣ በእያንዳንዱ ደረጃ ላይ 30 30 ዶሮዎችን በዚህ ኬጅ ላይ አስገብተናል። እንግዲህ የፊዲንግ ሲስተሙና የወተር ላይኑ እንደምትመለከቱት እንግዲህ በፒፒአር በፒቪሲ የተሰራ ነው እንደምትመለከቱ፣ ግማሽ ግማሽ ፒቪሲዎችን ተጠቅመዋል። መመገቢያውም እንደዛው፣ ኤግሮለርም እንደዛው አለው። እንቁላል የሚያንከባልለው በጥሩ በሆነ ስሎፕ ተሰርቷል። ምናልባት እንግዲህ ስሎፑ መቀነስ የሚቻል ስሎፑ መቀነስ የሚቻልበት ሁኔታ አለ። ምናልባት እንቁላሎች በአብዛኛው ክራክ የሚያደርጉ ከሆነ ስሎፑ መቀነስ ይቻላል። ምናልባት ትንሽ ሞዲፊኬሽን ስለሚፈልግ ነው። ከዛ አንጻር ነው እንግዲህ ይሄ የራሱ የሆነ ባትሪ ያለው ነው። ኬጁ እንደምትመለከቱት የራሱ የሆነ ኩስ ከስር መሰብሰብ ያለው ትንሽ ከኤ ታይፖቹ አንጻር ስንመለከታቸው እነዚህ ኤም ታይፖቹ ኤል ታይፖቹ እንዲሁ እንዲሁም ደግሞ ኤታይፖቹ አንጻር ስንመለከታችሁ ትንሽ ወረድ ያለ አይነት ዲዛይን የሚባል ነው። በነገራችን ላይ ይህንን በውጭ ዓለም የሚጠቀሙት ምናልባት በጣም ለስፔስ ማኔጅመንት በጣም ጥሩ ስለሚሆን ነው። ወደ ላይ ስለሚደራር ማለት ነው። ኤታይፑ ትንሽ ቦታ የመውሰድ ባህሪ ያለው ነገር ግን ኤች ታይፑ ቀጥ ብሎ ወደ ላይ ስለሚረዝም ቦታ አጠቃቀም ላይ ጥሩ ያደርግላችኋል። ስለዚህ ይህንን ኤች ታይፕ ና ኤታይፕን ሚክስ አድርጋችሁ ብትጠቀሙ ጥሩ የሆነ የስፔስ ማኔጅመንትን ታገኛላችሁ እና በትንሽ ቦታ ላይ ብዙ ዶሮዎችን መያዝ የምችሉበት ሁኔታ አለ። ስለዚህ ሁለቱን ሚክስ እያደርጉ መጠቀም ይቻላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ውስጡንም ውጩንም እንደምትመለከቱት ጽድት አድርገን ኬሚካ ርጭት አድርገናል። ከዚህ በፊት እንግዲህ ብዙ እንቅስቃሴዎች አሉ ነዋሪዎች አሉበትም አካባቢ ስለሆነ ቦታው ላይ ነዋሪዎች አሉበት። ውስጥ ላይ እንግዲህ ራሳቸውም የሚሰሩት በመኖሪያ ቤት ውስጥ ስለሆነ ከዚህ ጋር ተያይዞ እንግዲህ ጥሩ ኬሚካ ርጭትን አድርገናል። ኬጁ እንደምትመለከቱት እንግዲህ የሀገር ውስጥ ኬጅ ነው። የሀገር ውስጥ ኬጅ ነው። ኬጅ ጠቀሜታውን በተወሰነ መልኩ ልንገራችሁና ወደ ሌሎች ጉዳዮች ደግሞ እንሻገራለን። በዋነኝነት እንግዲህ ኬጅ እኔ ይጠቅማል ብዬ እንደ ግሌ እንደማስበው አንደኛ የቦታ አጠቃቀም ላይ ነው። እንደምትመለከቱት ይሄ እንግዲህ መኖሪያ ግቢ ውስጥ ያለ ቤት ነው፣ ወይም ደግሞ ሼድ ነው። በጣም አነስተኛ ቦታ ተጠቅመዋል። ቅድም እንደጠቀስኩላችሁ ከ50 60 ካሬ ማለት በነገራችን ላይ በሚለቀቁ ዶሮዎችን እስከ 550 ዶሮችን መያዝ የሚችል ቦታ ነው ይሄ፣ ነገር ግን አንድ ሺ 80 ዶሮችን መያዝ ችሏል። ቦታ አጠቃቀምም ፕራክቲካል በሆነ መንገድ የምታዩበት ነው። ከዚህ በተጨማሪ ታዲያ አመጋገብ ላይ በተወሰነ መልኩ ልንገራችሁ። እንግዲህ በጣም አነስተኛ በሆነ መንገድ 500 ዶሮ ቢኖራችሁ ይሄ ለምሳሌ በእንደዚህ አይነት አረባብ አምስት መቶ ዶሮዎች ቢኖሯችሁ ኬጅ ላይ አስገብታችሁ ከሆነ ወይም ደግሞ የኮሎኒ ሲስተም የምትጠቀሙ ከሆነ ዶሮቻችሁ 57 ኪሎ ብቻ ይጠቀማሉ። 57 ኪሎ ብቻ። ከዚህ በተጨማሪ ደግሞ አምስት መቶ ዶሮች መሬት ላይ ብትለቋቸው ኖሮ ደግሞ እስከ 63 ኪሎ ድረስ ይመገባሉ። እስከ 63 ኪሎ። ያ ማለት በቀን 66 ኪሎ ያክል ትርፋላችሁ ማለት ነው፣ ወይም ደግሞ ወጪ ያስቀራችሁ ማለት ነው። 6 ኪሎ፣ ለምሳሌ በቀን 6 ኪሎ በ60 ብር ብታባዙት ያን ያክል ገንዘብ ታስቀራላችሁ እንደማለት ነው በየቀኑ ያን ያክል ገንዘብ ታስቀራላችሁ ማለት ነው። ከዚህ በተጨማሪ በዚህ በኬጅ ላይ ጥሩ ነገሩ ምንድን ነው? ከዚህ ከጽዳት ጋር ተያይዞ ለምሳሌ ይሄ ነዋሪዎች ያሉበት አካባቢ ነው እንደምታዩት። እና ነዋሪዎች ያሉበት አካባቢ ላይ ሽታ በጣም መጥፎ ነገር ነው፣ የማይመከር ነገር ነው፣ ከሰው ጋር የሚያጋጭ ነገር ነው። ስለዚህ ያንን ነገር ያስቀርላቸዋል። ነገር ግን ደግሞ ነገር ግን ደግሞ ኩሱን እላው ላይ ማስቀመጣችሁ ደግሞ ከፍተኛ የሆነ ዝምብ ይረብሻችኋል። በጣም ዝምብ ይረብሻችኋል። ስለዚህ ዝምብን የምታጠፉበት አይነት መንገድ ወይም ደግሞ ዲስፖዝ የምታደርጉበት ይህንን ኩስ የምታጠራቀሙበት ቦታ በደንብ ተዘጋጅቶለት መቀመጥ ይኖርበታል ማለት ነው። ስለዚህ በእንደዚህ አይነት መንገድ መስራት ይቻላል። ከዚህ በተጨማሪ ታዲያ ይሄኛው ኬጅን በምትጠቀሙበት ሰዓት ጽድት ያለ እንቁላል ለማምረት በጣም ምቹ ነው። ጽድት ያለ እንቁላል ማለት ያልቆሸሸ ንጹህ የሆነ እንቁላል ለማምረት በጣም ይመቻቸዋል። ከዚህ በተጨማሪ ፕሮዳክቲቪቲን ያሳድጋል። ያ ማለት ምርታማነትን በጣም ከፍተኛ ደረጃ ላይ ይሰቅለዋል። ያ ማለት ትንሽ ተመግበው ወደ ብዙ የእንቁላል ምርት የመቀየር አቅማቸውን ከፍ ያደርገዋል ኬ ሲስተም ላይ የምትጠቀሙ ከሆነ ማለት ነው። ከዚህ በተጨማሪ ክትባትን ለመከተብ፣ የውሃ መስመሮችን ለማጽዳት፣ ኩስን ለማስወገድ፣ ኬሚካል ርጭት ለማድረግ ከፍተኛ የሚባል ጥቅም አለው። በነገራችን ላይ ኬጅ ላይ ስላሉ ብቻ አንድ ሶስት የሚሆኑ በሽታዎች ያጠቋቸዋል። የመጀመሪያው ዲፊሸንሲዎች ናቸው። የፎስፈረስ፣ የቫይታሚን ዲሲሪ እና የካልሺየም ዲፊሸንሲዎች እጥረቶች ያጋጥሟቸዋል። ዶሮዎች መሬት ላይ ከሚለቀቁት ኬጅ ላይ በሚሆኑበት ሰዓት ሶስቱ ንጥረ ነገሮች ያጋጥሟቸዋል ወይም እጥረት ያጋጥሟቸዋል። ሁለቱ ሚኒራሎች ናቸው። አንደኛው ቫይታሚን ነው። ስለዚህ እነዚህን እንደ ሰፕልመንት መልክ ከመኖ ውስጥ እንደ ተጨማሪ የሚሰጣቸው ይገባል። ሌላው በሁለተኛ ደረጃ የሚያጠቃቸው ደግሞ ከዚህ ከ ከስብ ከስብ መሞላት ወይም በስብ መሞላት ጋር ተያይዞ ወይም ደግሞ ከፍተኛ ክብደት ከመያዛቸው ጋር ተያይዞ ፋቲ ሊቨር ሲንድሮም ደግሞ ያጋጥማቸዋል። ይሄ ማለት እንግዲህ ከዚህ ከፋት ፋት ክምችት ጋር ተያይዞ ወይ ከዚህ ከስብ ክምችት ጋር ተያይዞ የሚመጣ አይነት በሽታ ነው። ሶስተኛው ፕሮላፕስ ነው። ፕሮላፕስ የምንለው እንግዲህ ዶሮቻችን ከክብደት መጨመር ጋር ተያይዞ የሚመጣ ነው። ኤርሊ ማቹሪቲ ኤጅ ደግሞ ሲሆኑ ወይም ደግሞ በቀደም ብላችሁ ዶሮቻችሁን የእንቁላል ማምረት ሂደት ውስጥ መከቷቸው ከሆነ ወይም ደግሞ ያንን የዶሮቻችን እንቁላል ማምረት ሂደት ስቲሙሌት የምታደረጉት የምታነቃቁት አይነት ነገር ከሆነ ዶሮቻችን ፕሮላፕስ የማድረግ እድላቸው በጣም ከፍተኛ ነው፣ ያለ እድሜያቸው ማለት ነው። ስለዚህ ዶሮቻችን ፕሮላፕስ እንዳያደርጉ ማድረግ ሁለት ነገሮች፣ የመጀመሪያ የአርሊ ማቹሪቲ ሲደርሱ ወይም ደግሞ በጣም በልጅነታቸው ዶሮቻችን በሚጠበቅበት ሳይሆን በማይጠበቅበት ጊዜ ቄብ በነበሩበት ሰዓት ወደ እንቁላል ምርት መገፋፋት፣ ሁለተኛ ደግሞ የሰውነት ክብደታቸው ሲጨምር እነዚህ ነገሮች ዶሮቻችንን የፊንጢጣ መገልበጥ እንዲመጡ ከሚያረጉ ነገሮች ውስጥ የሚጠቀስ ነው። የፊንጢጣ መገልበጥ እንግዲህ ኦልሞስት ሁሉንም ዶሮዎች ማጣት ማለት ይቻላል። በተለይ ፈጥናችሁ ካላከማችሁ ትሪት ካልተደረገ፣ ካልታየ ዶሮቻችሁ እንክብካቤ ካልተደረገላቸው ነው። ወደ መፍትሄ ካልገባችሁ ዶሮቻችሁ እንቁላል ይመጣል ተስፋችሁ በጣም የተመናመነ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ በደንብ ማየት አስፈላጊ ይሆናል። ሌላው ከወጪ አንጻር ደግሞ ልንገራችሁ። ከወጪ አንጻር እንግዲህ መመልከት ያሉብን ነገሮች ምንድን ናቸው? ይህንን ኬጅ ይህን ኬጅ የምትመለከቱትን ኬጅ በዶሮ እስከ 416 ብር ያክል ወጪ ይኖርባቸዋል። ያ ማለት 1366 ብር ያክል በዶሮ ወጪ ታደርጋላችሁ ማለት ነው። ይሄ ነው ትልቁ ነገር። እንግዲህ ይሄ ኦልሞስት አንድ ነጥብ አምስት ዶሮዎችን መያዝ የሚችል ብር ማለት ነው። አንድ ዶሮ ላይ ኢንቨስት የምታደርጉት አንድ ነጥብ አምስት ዶሮዎችን መያዝ የሚችል ነው። ስለዚህ ከዚህ ጋር ተያይዞ አንድ ነጥብ አምስት ዶላር አንድ ዶሮ ከግማሽ ይችላል ማለት ወጪውን ሂሳብ ስንሌት ስናደርገው ማለት ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ የሚባል ወጪን ታደርጋላችሁ። ወጪው ብዙ ሰዎች የሚፈሩት ብዙ ሰዎች እንግዲህ ኬጅ ከማስገባ ዶሮችን ጨምሬ ማስገባ የሚሉት ሀሳብ እንዲመጣ ያደረገ ነው። ስለዚህ ከዚህ ጋር ተያይዞ ከፍተኛ ወጪ መኖሩ እንደ ጉዳት ነው። ዝምብ ቅድም እንዳነሳ ነው። በጣም ከፍተኛ የሚባል ዝምብ ያስቸግራቸዋል። ከዚህ በተጨማሪ ደግሞ የአጥንት ስብራትና የአጥንት መሳሳት ሁለቱ ከዲፊሸንሲዎች ጋር ተያይዞ ነው የፎስፈረስና የካልሽየም እጥረቶች፣ ቫይታሚን ዲ ስሪ ቅድም ከፕሮዳክሽን ጋር የሚያ ከእንቁላል ምርታቸው ጋር የሚያያዝ ነው። እሱም በተመሳሳይ ማየት ያስፈልጋል ማለት ነው። ሌላው እንግዲህ ወደ መቼ ማስገባት ይቻላል ወደሚለው ርዕስ ስንመጣ ደግሞ ከአስራ አራተኛ እስከ አስራ ስምንተኛ ሳምንት ምርጥ የሚባል ጊዜ ነው። እንደው አስራ ስምንተኛ እንኳን ሳይደርስ ከዚህ ከአስራ አራተኛ ጀምሮ ባሉት እስከ አስራ ስድስት አስራ ሰባት አካባቢ ላይ ብታስገቧቸው ዶሮቻችን ወደ እንቁላል ምርት ሳይጠጉ ለማንኛውም ማሰብ ያለባችሁ ወደ እንቁላል ምርት መጠጋት የለባቸውም የሚለውን ነገር ከሚመቱን ማስገባት ያስፈልጋል። ስለዚህ ዶሮቻችን በዚህ መልኩ ማየት አስፈላጊ ነው። ሌላው ዶሮቻችን እንግዲህ አንድ ሳምንት ያክል አካባቢያቸውን ለመላመድ ይፈልጋሉ። ለምሳሌ አሁን እነዚህን ዶሮች እንዳስገባናቸው ዶሮች መራመድ አይችሉም ነበረ። እንቅስቃሴ ቀስ በቀስ ነው እየተላመዱ። ፊደሮቻቸውን አያውቁም፣ ድሪንከሮቻቸውን አያውቁም፣ እንዴት መንቀሳቀስ እንዳለባቸው አያቁም። ለምን ሜሽ ነው፣ ፍሎሩ ሜሽ ነው። ስለዚህ እዛ ሜሽ ላይ የመራመድ ብቃት ስለሌላቸው፣ ልምድ ስለሌላቸው በጣም በስትረስ ውስጥ ይቆያሉ። እንደዚህ አይነት ከ ከዚህ ከብሮደር ግሮር ሃውስ የምንለው ወይም ደግሞ ጫጭቶቻችን እነዚህ መሬት ላይ ተለቀው ያደጉ ዶሮች ናቸው። ኬጅ ሌየር ሀውስ የሚባለው ደግሞ አሁን ያሸጋግርንበት አይነት ቤት ነው። ወይም ደግሞ አሁን እንቁላል የሚጥሉበት ቤት በኬጅ ነው። ስለዚህ ያደጉበትና እንቁላል የሚጥሉበት ቦታ የተለያየ ስለሆነ ዶሮቻችን ለአንድ ሳምንት ያክል ስትረሱ ሊቆዩ እንደሚችሉ ማወቅ ያስፈልጋል ማለት ነው። ከዚህ ጋር ተያይዞ እንደዚህ ማወቅ ያስፈልጋል። ሌላው እንግዲህ በተወሰነ መልኩ በተወሰነ መልኩ 61 በ35 በሆነ ስፋት የሆነ ቤት ብትሰሩ ስድስት ዶሮዎችና ወይም ደግሞ ሰባት ዶሮች በዚህ ስፋት ላይ ብትይዙ እስከ 361 ሴንቲሜትር ስኩዌር አጠቃላይ የቦታ ፉጆታቸው ሲሆን ከዚህ በተጨማሪ ታዲያ የእንቁላል ምርታቸው እስከ 231 እንቁላል የማምረት አቅም ሲኖራቸው እንዲሁም ደግሞ እስከ 116-እስከ 118 ግራም ደግሞ የመኖ አጠቃቀም አላቸው ለዚህ ለቡቫንስ ብራውን ዝርያዎች ማለት በቀን በዶሮ ማለት ነው። ሰባት ዶሮዎቹን ብታስገቡ ደግሞ የመኖ አጠቃቀማቸው ይቀነስና 115 ግራም በዶሮ ይሆናል። ስለዚህ በአጠቃላይ ግን የሚሰበረውን የእንቁላል መጠን ስንመለከት ደግሞ እስከ ሁለት ነጥብ አራት ፐርሰንት ስድስት ዶሮ ያስገባችሁበት ቦታ ሰባት ዶሮ ያረጋችሁበት ቦታ ደግሞ በጣም ክራውድ ስለሚሆን እስከ ሁለት ነጥብ ሰባት ፐርሰንት ያክል የሚሰበሩ እንቁላሎች መጠናቸው ከፍ ይላል። ከዚህ በተጨማሪ የስ የእንቁላል ግራሙን ስንመለከት ደግሞ እነዚህ ስድስት ዶሮ ያስገባችሁበት ቦታ ላይ እስከ ስልሳ ሁለት ነጥብ አራት ግራም የሚሆን እንቁላል መጣል ሲችሉ እንዲሁም ደግሞ ሰባት ዶሮ ያስገባችሁበት ቦታ ላይ ደግሞ ስልሳ ነጥብ ሁለት ግራም የሆነ እንቁላል ማስ መጣል ይችላሉ። ክብደቱ በተመሳሳይ ቀነስ ይላል ማለት ነው። በተመሳሳይ እዚህ ጋርም ስድስት ዶሮዎችን ያስገባችሁበት ቦታ ላይ ስምንት ፐርሰንት ያክል የሞርታሊቲ ሬት ሲኖረው እንዲሁም ደግሞ የማለት አመታዊ ሲሰላ ሲሳላ ማለት ነው አስር ነጥብ ሁለት ፐርሰንት ደግሞ በሰባት ዶሮ ባስገባችሁት ላይ የሞት መጠን ከፍተኛ ሲሆን ይታያል። እንዲሁም ደግሞ የእንቁላል የእንቁላል ተሰብሮ መገኘት ወይ ተበልቶ መገኘት መጠን እስከ 2.8% ያክል ሊደርስ ይችላል። ተበልቶ መገኘት ወይ የመሰባበር የመበላት አይነት ሂደት በከፍተኛ ሁኔታ የሚጨምርበት በጣም ጥበት የቦታ ጥበት ባለባቸው ቦታ ላይ ሲጨምር ይታያል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ የኬጅ ጥቅሞችን በዚህ መልኩ ማየት አስፈላጊ ነው። እንደ አጠቃላይ ግን ስንመለከት ኬ ሲስተሞችን በኬ ሲስተም ማርባት የሚፈልግ ሰው፣ በጣም ቦታ ጥበት ያለበት ሰው፣ የሰራተኛ መጠንን ለመቀነስ የሚፈልግ ሰው፣ የመኖ ፍጆታን መቀነስ የሚፈልግ ሰው፣ እንደነዚያ ነገሮች ። ነገር ግን ደግሞ በጣም ኮስቲ ስለሆነ ምናልባት ዶሮችን ከማስገባትና ኬጅን ከማስገባት ብላችሁ ሂሳባችሁን ብትሰሩ በጣም የተሻለ ነው። ዲቴል የሆነ ሂሳቡን ደግሞ በቀጣይ ምናልባት ሌሎች ቦታዎች ላይ ስናስገባ ይ ይመጣለኝ። ሰላም።